አዲስ ዛሬ እድልህን ለማጥፋት የሚያሟረቱብህ ከሆነ ምንድን ነው መኖር ራሱ? ምኑ በራ ማለት ነው? እንዴት ነው የሚበራ ነገር ምን አለን? ይሄ ነው ችግራችን። ስለዚህ መልካሙን ስራችሁን አይተው በሰማያት ያለው አባታቸውን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። በሐዋርያት ሕይወት ስናየው በዘጠኝ ሰዓት ለጸሎት ሲሄዱ መልካም በሚሏት ደጅ ላይ ተቆራምዶ የሚኖር እግር እጁ የተሳሰረ በሌሎች ተሸክመውት የሚመላለስ ሰው ነበር። ይሄ ሰው ባካችው የራበኝ ሰውነኝ አካለ ጎደሎነኝ እርዱኝ እያለ ሳንቲም ለመናቸው። ጴጥሮስ አንድ የሕይወት ብርሃን ነበረው። ብርና ወርቅ የለኝም ማለው ምንም የለውም ነበር ግን ያለኝን እሰጥሃለሁ ሲለው ብርና ወርቅ ከሌለው እያለ እጁ እጁን ነው የሚያይው፣ ፊቱን አይደለም የሚያው። እጅ የሚያይ ሰው ነው። እጅ የሚያይውን ሰው የሕይወት ብርሃን መስጠት በጣም ትልቅ ነገር ነው። እሱ ወርቅና ብር ቁርጥራጭ ሳንቲሞች ከኪስ እየጠበቀ ነው። አይ እኔ ብርና ወርቅ የለኝም፣ ያለኝ ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ምን በላለው? ተመላለስ አለው። ብር ቢሰጠው ይሻላል? አካል ቢሰጠው ይሻላል? የክርስቲያኖች እንዲህ አካል የሚሰጡ ናቸው። ብርሃናችሁ በሰው ፊት ምን ይበል? ይብራ። አሁን የጴጥሮስ ብርሃን በዛ በወደቀ ሰው ህይወት ፊት በራ። ብድግ ብሎ ተነስቶ ሲቆም ለሚቆመው ሰው ለራሱ ገረመው። ሮጠ፣ ዘለለ። ይችላል መዘለልት አወቀ። ዘሎ የማያውቀው ዘለለ። በጣም ገረመውና ተከትሏቸው አብሮ ወደ ቤተ መቅደስ ገባ። እግዚአብሔርንም አመሰገነ ይላል። እሺ፣ በዚህ በወደቀ ሰው አንደበት እግዚአብሔር ሲመሰገን፣ እንደው በቃ በፊት ሳንቲም ሰጪዎችን ነበር የሚያመሰግነው ጠናዬ ጎደለ ብሎ ጌታውን እያማረረ እንደነዚህ ሰው አላደረከኝም፣ እያለ ይል ነበር። አሁን ሰው ሲሆን ማንን ያመሰገነው? እግዚአብሔርን ነበር ያመሰገነው። ገንዘብ ሰጪዎችን እያመሰገነ ኖሮ ነበር። አሁን ያን ምስጋና ለወጠው ማለት ነው። እግዚአብሔርን እያመሰገነ ወደ ቤተ መቅደስ አብሯቸው ገባ። አሁን በራለት ማለት ይሄ ነው። በቃ ውስጡ ነው የበራለት የእግዚአብሔር ቃል እና የሪዮት ዓለም ሰዎች መካከል መቶ በመቶ ልዩነት አለ። የርዮት ዓለም ሰዎች ገና ለሚታየው ነገር ነው ተስፋ የሚሰጡ የእግዚአብሔር የሆነው ግን አሁን ነው የሚጀምረው። ከውስጥህ ነው ተስፋ የምታገኘው። ከውስጥህ ነው አምላክህ ጋር የምትገናኘው። ከውስጥህ ነው የሚበራው። ከውስጥ ሲበራልህ ደግሞ መንፈስህም ጭንቀት አይደለም የሚሆነው ተስፋ ነው። በዛ ተስፋ ውስጥ የምታከናውነው ነገር ነገሮችን ደፍረህ እንድትገ ያደርግሃል አሁን በአሁኑ ዘመን ያለው ትውልድ ለምንድን ነው ተስፋ ቶሎ የሚቆርጠው? ስለማይጸልይ ነው። ተስፋ ይቆርጣል ዝም ብሎ። ከዛ በኋላ በቀላሉ ቅጠላኛኪ ይሆናል። ምንድን ነው ስራ የለም ይላል። በቃ መጀመሪያ መች ጸለየና እድሉን እግዚአብሔር እንዲሰጠው መች ጸለየ? በውስጡ ያለው መንፈስ እኮ አምክኖታል። መች ተዋጋው የእድሉን የሚዋጋውን ኃይል መች ተዋግቶት ነው ስራ የለም ተምር ያለው ግን ስራ የለም ይላል። ከእግዚአብሔር ጋር ነው የተማርከው? ታዲያ የተማርከው ቅድመ አያት ዝንጀሮ ከሚል አስተማሪ ነው የተማርከው። የፈጠረህን የሚነግርህ አይደለም እኮ፣ ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው። ስለዚህ ስራውን ከየት ይፈጥርልሃል? በቃ ያው ቅድመ አያቶች ዝንጀሮ ነው እያልክ ከኋላ ጭራ እየዳበስክ ዝንጀሮ ሆነን ነው የኖርነው። የዚህ አይነት ባህሪያት ነው። ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንጻር ልናገናኘው እንኳ አልቻልንም። ስለዚህ ከእግዚአብሔር ያለን እድል በክፉዎች ላይ እየተመሰረተ እየሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም እድህልህንም እንደዚሁ ያደክማል። ሰዎችም ያንተን እድል የተቃናን እንዳይሆን ምኞታቸው ነው። ሌላው ደግሞ መልካም ነገር ስታደርግ መልካም ነገር ነው የሚጨመርልህ። ከሁሉ አስቀድማችሁ መንግሥቱንና ጽድቁን ፈልጉ፣ ሁሉም ነገር ይጨመርላችኋል። ይጨመራል። በቃ ይሄ የመጨመር ባህሪያቶቹ ቶሎ የምትቀምሰው ጉዳይ አይደለም። ቀስ ብለህ የምትደርስበት ኃይል ነው። እየቸኮልክ አይደለም፣ ቀስ ብለህ ቀስ ብለህ አንዱን ስታልፈው አንዱን ይጨምርልሃል። አንዱ ላይ ስትደርስ አንዱን ይጨምራል። እግዚአብሔር የሚጨምር አምላክ እንጂ የሚቀንስ አይደለም። ለምን ዓለምን በራሱ ብርሃናዊ ኃይል ያስገኘ ስለሆነ የእኛ የሆነው ነገር ላይ ያለው ስልጣን ደግሞ ቦታ ስትሰጠው ትልቅ በረከት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ጸጋዋና ሞገሷ ከሁላችን ጋር ይሆን። የእሷ ልጅ ብርሃናዊ ጌታ ኢየሱስ ክርስቶስ ወደ እኛ መጥቶ የዘላለም ሕይወትን ሊሰጠን በብዙ መንገድ መንፈሳችንን ባርኮልናል፣ ቀድሶልናል። የተቀደሰውን አምላክ ሥጋውንና ውደሙን ስንወስድ ደግሞ እኛ የመልካም ነገር መኖሪያዎች እንሆናለን። የክፉ ነገር መኖሪያዎች ሳንሆን ክፉ ነገር ተቋርጦ የእግዚአብሔር ክብር ከእኛ ጋር እንዲቆይ ይረዳና ማለት ነው። እግዚአብሔር ከሁላችን የዝመታ መንፈስ እንዲሆኑ በደንብ ይነገራቸዋል፣ ይመከራቸዋል፣ ይገበርላቸዋል። የዝምታ መንፈሶች ደግሞ በየጠበሉም ስንሄድ ትንሽ ምልክቶች ለተወሰነ ጊዜ ይሰጡና ዝም ይላሉ። የዝምታ መንፈሶች በጠበል እንዲጠጡ በማድረግ የሚላኩ መንፈሶች ናቸው። ኃይለኛ ጠበል የሚባለው ቦታ ላይም ክፎቹ ይገኛሉ እና ጠበሉን ያጠጡትና ይልኩታል። ከዛ በኋላ ዝም ነው። ዝም አንዳንዴ እልልም እያለ ይጠመቃል። እና በየዘመኑ መናፍስቱ ስልቱን ሲለዋውጥ የማጥቃት ዘዴውንና ጥበቡን ደግሞ እኛ አንለውጥም። ስለዚህ ያው ዝም ብሎ መጃጃል ነው። ለምን የስልት ጥበቦቻቸውን እንደየጊዜው ሁኔታ ማወቅ ያስፈልገናል። ያለበለዛ ግን ያው ጠላት ነውና በምንም አይነት ኃይል የምንቋቋመው እንዳይሆን አድርጎ ራሱን አዘጋጅቶ የመጣበት ዘመን ላይ ነው ያለነው። ስለዚህ ይህንን የሚያሻሽላቸውን የማጥቃት ስልቶች እኛም በእግዚአብሔር ጸጋ እየጨመርን ኃይሉንና ሚስጥሩን ማወቅ ግዴታ ነው። ለምን ከሰማይ የተሰጠን ተስፋ ካለ ቃል ውስጥ አንዱ ምንም አይነት የተደበቀ ነገር የለም በክርስቶስ ዘመን ነው የሚለው። ምንድን አንተ መተት መተት ዛር መናበቅ

እሺ፣ እንትናስ ማን መተቱ፣ መተት ቀጠለች። ሰው እንኳ እንዴት ነው ነው እሳት ያለበት ቦታ እንኳ አትፈራም።

አሁን ስንጠናችሁ እኮ አልኩ። አሁን ጠቅሎል ስንት ጊዜ አደፈጣችሁ። እዚህ ቦታ አላችሁ። ማንኛውም መናፍስት በአሁኑ ወቅት የሰው ልጆችን ሕይወት በመቆራኘት ሰፊ ጊዜን ይፈልጋሉ። በምናደርጋቸው መንፈሳዊ እንቅስቃሴዎቻችን ላይም አድፍጠውና አድብተው የመቀመጥ ችሎታቸው ከእኛ አእምሮና ስነ እውቀት በልጠው ሄደዋል። አንዳንዴ ቤተ ክርስቲያን በመሄዳችን ወይም ጸበል በመጠመቃችን ከናካቴው ይጠፋሉ ብለን የምንገምትበት ይሌና አሁን እንደ ድሮ አይደለም። ሌላው የሰው ልጅ በባህሪው ክፉ ነገር ላይ የለመደና ክፉ ማየትን ዘወትር ዕለት እንጀራው አድርጎ ከኖርበት ጊዜ ጀምሮ መናፍስቱ ከሰው ልጅ ጋር አብሮ በመኖር ድፍረት አግኝቷል። በየትኛው የዕለት በጎ ህይወታችን ነው መናፍስት የሚበሳጩት? ስለዚህ ይሄም በራሱ አንድ ሌላ ችግር ነው። ሽት መርከክ ትሎ ውጣ ቧት ነው ከሰውነት ውስጥ እና ለረጅም ጊዜያት አድፍጠው የተቀመጡ መንፈሶች ናቸው የመኖር ምልክታቸውን ቢሰጡም ግን ጤናማ ለመምሰል ዝም ብለው ይቆያሉ። ግን መጨረሻ ጊዜያቸው ሲደርስ ብቻ ነው እንዲህ አይነት መፈንዳት የሚጀምሩት ማለት ነው። አፍ ተዘጋጅ ትሄዳላችሁ። ልጆች አስወረዳችሁ በስንት ያዝነዋን ያዝነዋን የአዝነው እንደ እኔ እንደ እኔ የምትጠቀሙት እዚህ ውስጥ እኮ ነው። እንደ ምን ምን ማህፀን ላይ ምን ታደርጋለህ? እንደ ዳት ወልድ ነዋ። ዳት ወልድ መሆናቱ ሰው ወልዳውን የምትደስተው የሥላሴ ፍጡር እንዴት ነው የምትዋጉት? ማለቴ ነው። ደም ውስጥ አለን ነው እንደ ደም ውስጥ እኛ ነን፣ ስጋ ውስጥ እኛ ነን፣ መንፈሳቸው ውስጥ እኛ ነን። ምን ያለዝናል? በዚህ አይነት አቀማመጥ አራት አይነት አቀማመጥ አላቸው። አንደኛ ሙሉ በሙሉ መውረስ፣ ሁለተኛ መታገል፣ ሶስተኛ በአካል በሚያዩት ነገር ላይ ውሳኔ መስጠት፣ አራተኛ ከውስጥ ያለውን ህይወት ላይ ውሳኔ መስጠት። አንዳንዴ መንፈስ አይገልም እንላለን። ጥላ ወጊ ወደሚገለው መጀመሪያ ይበልሃል፣ ከዛ ዋናው ይገባል። ድብን ነው ምንም ቁጥርጥር የለውም። ግን ሂደቱን ጠብቆና ተከትሎ ነው የሚያጠቃው። ለነዛ ሂደት ማደግ ምክንያት የሚሆኑ ነገሮችም ደግሞ አሉት። ይሄ ሁለተኛው መጽሐፍ ላይ በስፋት ተቀምጧል። ስማ። አቤት። ተቋር አብረህ ይህን ዘመን ስንት ዓመት ነው ላብላይ ካለ አብሬን የተወለድኩት። አብሬን የተወለድኩት። ለምን ተወለድ? ለምን ተወለድ? ላጠፋው ነው። ላጠፋው ከዘሩ ውስጥ እኮ ያለው አንድ ሱ ብቻ። እንዲ ምን አይነት ጥያቄ ነው? እንዴት ትወለዳለህ? በዚህ በሀያ አንደኛው ክፍለ ዘመን እንደውም ይመቸኛል። በጣም ይመቸኛል። በጣም ይመቸኛል። እንደውም እንዴ ከዘር ውስጥ አንድ ያለው እሱ ነው። ሁሉም በቁጥጥር ስር ነው ያለው። ከዘር ውስጥ አንድ ሰው አንድ ሰው ያለው እሱ ነው። ከልጅነቱ ጀምሮ አስቸገረኝ። በቃ ያልሰበሰብኩት ነገር የለም። ያልሰበሰብኩት ነገር የለም፣ ግን አልተሳካልኝ። ላይ ሆነ ነው የምሰበስበው። አዎ እሱ በሚያየው አይን ነው የምታየው ወይስ አንተ በምታየው አይን ነው? በራሴ በራሴ በራሴ ምንም ነገር እንዳይሳካለት ምንም፣ በሄደበት ቦታ ሁሉ አሬ ነካ እንጨት እንዲሆን ነው የማደርገው። ታደረገው? አዎ። ለምን በቃ እንደዚህ ነው የማደርገው። መተቶች አሉ አሉ፣ ጠንካራ ጠንካራ የማይፈቱ መተቶች አሉ፣ የማይፈቱ አለ። እንደ በክርስቶስ ዘመን በሀይለኛው ተብሎ የተላከው ሞተ፣ እሱም ታዲያ ሞተ። ኮ ታች ኮ ሞተ። ቀድሞ ቢሙታ ቦታ ነበረው። ሰባት መቶ ካሪ ሜትር ስጠኝ ተባለ በነፃ እንኩ ሰዱ ብሎ ሰጠ። ማ እራሱ ይሄ እሱ አዎ ሌላ የተረፈው ነበር ይህንንም ጨምርልን አሉት። አልሰጥም አለ። ቤቱን ሊለጥፍ ያቦካው ጭቃ ላይ ተጸዳድተን በቃ አሰራንበት ቤቱ ላይ። አዎ ቤቱን ሰራ። ቤቱን 45 ብር ነው ሁለት ክፍል ቤት ያከራየው 13 አመቱ ቤቱ ላይ ተታ ያከ ለምን እንደ እኛ እንወስደዋለና ጭቃው ላይ ምን አረጋችሁ? ተጸዳደንበት። ለምን አንዴ ለምን ያንን መውሰድ እንፈልጋለና አይበቃም ነበር። ለምን ይበቃናል። እንደ ቄስ ሰብስበን ሽማግሌ ይጠራል አስጠየቅ ነው ይስጠናል። ከፈለጉ ሙሉን ይውሰዱት፣ በቃ ያልፈልግም አለ። እኛ የምንፈልገው ግማሹን ቆርሶ ይስጠናል። እምቢ አለ። መጨረሻ ላይ እናንተ ሌቦች ናችሁ፣ ካሁን በኋላ ግቤ እንዳደርሱ ብሎ ሽማግሌዎቹን ቄሶቹንም አባረራል። ቄስ እንደዚህ አይፈርድም ብሎ ታዲያ ምን እናርገው? እና መጸዳዳቱ ለምን አስፈለገ? እንደዚህ ሁን ነዋ እንደዚሁን እንደ ምን ይሆን እንደ መጸዳጃው እንደዚህ ግም ሁን ነው። አሀ እንዳገባችሁ ገባችሁ። አሁን ግማሹን ቆርጠን ወስደናል፣ አላጥሩ አፍርሰን ወስደናል። አሁን እሱ እዛ ቤት አይደርስም። ሰዎቹ ናቸው ቤት መቶ አርባ አምስት ብሩን የሚሰጡት ሁለት ክፍል ቤት። እሺ የት አገር ነው? እዚህ አዲስ አበባ። እሺ ቆይኔ የምለው በመጸዳጃ እናንተ የምትገቡ ከሆነ ምን ዋጋ አለው? አይደለም እኛ እኮ ልጁ እንደዚህ ግም ይሁን ነው፣ ሰው እንዳይቀርበው እንዲጠላው። በቃ አሪሁን ነው አሪሁን፣ አሪሁን ነው አሪሁን፣ በቃ እናደርጋችሁት። አዎ እንዴ በሄደበት ቦታ የሚሰማው የለም። ለስራው ታማኝ ነው፣ ይሰራል፣ ይደክማል፣ ይለፋል። የት ነው የሚሰራ? ጠቅላይ ቤተ ክህነት የሚሰራው፣ ደብር እያለ ነው ያሰራንበት ደብር ላይ እያለ ነው። ስንት ገባችሁ? እሺ ኧረ ብዙ ነበር፣ በጣም ብዙ ነን። አሁን ስንት ነው ያለው ከተቋርጋ ከተቋርጋው ኔ የተወሰነን ስንት ናችሁ አንድ አስርነን ነን የቀረን ዱላው በዛ አቁሞ ያሳድረናል ሙሉ ሌሊት ሙሉ ይቀጠቅቅ ተመልከት ጉድ ተመልከት ስምንተኛው ነው ው አልበቃ ብሎ ምን ተሰርቶ እንደምንገረፍ ግፍ እኮ ነው የምትሰሩት እኮ ግፍ እኮ ነው ግፍ ነው ግፍ ነው ግፍ ነው ግፍ ነው ግፍ ነው በጣም ግፍ ነው በእናንተ ነው በልጁ ነው ግፉ አረ በእናንተ ስራ ግፍ ነው ገራቾ ግፍ ነው። አትማሩ። እዚህ ቦታ አትምጡ። እባካችሁ ይቅርባችሁ። ተኙ። ዛሬው ነው ሰው በመተኛው በመ እንዴ፣ አሁን እኮ ስንቱ ደግሞ ታሪኩ ትላንከ ትላንት ደስ ይሰራ ነው የዋለው። እንደገና አሁን እዚህ በጠዋት ምን ይሰራል? ዛሬ አረፍስ ከሶስት እስከ አራት ሰዓት ተኝተው ቁርሳቸውን በልተው መዝናኛ ቀን ነው ዛሬ። ጭፈራ አለ፣ ፊልም አለ፣ ስንት ነገር አለ እንዴ ለምንድን ነው እንዲህ የምታደርገው? አንተ ተውኝ እንጂ አሁን። ዛሬው ሲያየኝ አደረ ሲያየኝ በጥይት ልመታው ሳባርረው ሲያየኝ አደረ አወቀይቷት እነሱ በቅባ ቅዱስ ያሸንፈኛ አየኝ አሸነፈ አልቻል በመዝሙር ዳዊት መዝሙር ዘጠና ላይ ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። ከዛም በላይ ደግሞ ባጠገብህ ሺህ በቀኝህ አስር ሺህ ይወድቃሉ ነው የሚለው። ቃሉ የታመነ ነው። የመናፍስት ሰራዊት በምድራችን ላይ እጅግ በጣም እየተጋፉን ቢሄዱም በእግዚአብሔር ክንድና የስሙ ኃይል ባጠገብህ ሺህ በቀኝህ አስር ሺህ ይወድ ይወድቃሉ ሌላው አይናችን ስጋዊና መንፈሳዊነት የጎደለው ሆኖ ከተገኘም ዳዊትን ልናስታውሰው ይገባል። እግዚአብሔር ብርሃኔና

አይደለም አይደለም፣ የሚቃምበትን የነበረው የሚቃምበት የነበረው ቤተሰቡ ሳያቅ ነው። ሳጥን ሰብረውት አምጥቶ ኮዛ የሰጡት። አዎ ልክ ነው፣ ልክ ነው። በልክት እና ታዲያ ይዛን ጊዜ ለምን አልተጋለጥክም ኖር? ያለው ኖር ያለው አሁን የሚገብሩኛሉ። እንዴት ይሆናል እንዴ? ሀሙስ ለታቋሁን እኔ ሶስት ጊዜ በመኪና ላስገጨው ብዬ ሶስት ያመለጠ፣ ሶስቴ በአንድ ቀን ሶስቴ አትቸልም አይ ሌላ ነገር አቃተኝ አይቻልም ሶስት ጊዜ እዚህ ሱሪ እንዲህ የነካ አሳለፍኩት ለምን በቃ እምቢ አለ መኪናው አልጠጋማል አልጠጋማል ግን አንተም ልታደርግ ነው እንዴ እንክትክት ነው ስብርብር አይቻልማ አሁን ደሞ ያው አይኑ እንዴት እናረጉታለሁ ተው እሱ ችግር የለህ አንተ አይ ነው ቤተሰቡን ብጥብጥ አውቂ ተስፋ እንዲቆርጥ እንዳይመጣ እዚህ ቦታ እንዳይመጣ ግፍ ግደታ ይሄና ለምትፈራ ከሆነስ እስከ ዛሬ ለምን ቆየ ተት ተዘጋጅህ። አንተ ቅጠር እኮ አልኩህ። እንትን ስንት መቆሪያ ጨረሰ? ስምንተኛ ነው። እድለኛ ነው፣ እድለኛ፣ እድለኛ። ይሄን አልከፈራ ምን ታደርጋለህ? እስከ ዛሬ ነው። እንዴት አድርጌ እንዴት ይሆናል? ምን እንደማደርግ ግራ ገብቶኛል። አሁን ኮምፒውተሩ ራሱ በምን

እና እኛ ሳናቀው በሶስተኛ ፍጡር ቁጥጥር ስር ነው ያለ ነው። አንደኛው ፍጡር እኛንን ፈጣሪ አለ ከላይ። እኛ ፍጡሮች ነን። ሶስተኛው ፍጡር ደግሞ ከኛ ብሶ አለ። እናንተ የራሳችንን ፍጡርነት ብቻ ነው የምታዩት። አራተኛው ፍጡር ይሄ ምድራችን እጽዋቱ፣ ምናምኑ፣ እንስሳቱ፣ አራዊቱ ነው። በጣም አደገኛው ይሄ ሶስተኛው ፍጡር ነው። አታየውም። በቃ አታየውም፣ ግን ሁሉንም ያያል በልቦተነ የመናፍስቱ ዓለም ጥንካሬው ለዓላማው ለጥፋት መንፈሱ ይሄን ያህል ሲዘጋጅ እኛ ለሰማያዊ በጎ መንገድና እዚህ ላለ ነው እርስ በርስ ላለን ባህሪ አይመችም። ጥመቱ ታዲያ ያው እንደዚህ አብሮ ልቦናችንን ከመግዛቱ ጋር የተያያዘ ነው። ልተዘጋጅ ወደ ቤት እንዳይደርስ አድርገው አይድ ምን ይሰራል? ምን ይሰራል? ለምን አጥሩ ፍርስ ፍርስ ፍርስ አለ። ከዛ በኋላ አጥሩ እንዳለው ስለን አነደር ነው ማገር ነው ከዛ በኋላ ግማሹን ቆርጠን ወሰድ ነው። ሄዱና የተከራዩ ተወሰዱት አጥሩን አሉት ሄዳ የ ለመቃብራቸው የሆናቸው ተዋቸው። እንግዲህ ከነዚህ ምነ ሰማንያ ምናምን አመት የሆናቸው ሰዎች ናቸው። ምን አረጋለሁ ተዋቸው አለ። ቶ አሁን የሁሉም ሰው ቤት እድሳት ሲፈቀድ የእሱ ብቻ እንዳይታደስ ተደረገ። እንዲህ ተንጋዷል ቤቱ። በቃ እንዳይደርስ ነው እንዳይደርስ። ለምን ይደርሳል እዛ አካባቢ እሱን መድረስ የለበት ተዘጋጅሽ፣ ተዘጋጅ በኢየሱስ ክርስቶስ ስም

ቤት አቤት፣ አይዞህ አይዞህ፣ ማነህ? ጥበበስላሴ ጥበበስላሴ፣ እንዴት ነው? ወደ አንድ ቤት ነበረ። ወደዛ ሄደህ አታውቅም። ለምንድን ነው? ሳስበው ያስጠላኛል። የሚገርም ነው ስታስበው ብቻ። አዎ፣ በቃ ሳስበው ያስጠላኛል። ሲሄድም በቃ ጥሩ አይደለም፣ አካባቢው በቃ ማን በይ በርቺ በርቺ መልፈስ በሰ በርታ በላይ እንትኑን ጭቃው በሚቦባ በሚቦካበት ጊዜ ጭቃው ላይ ተጸናዳን። ሁለተኛ እዛ ቦታ እንዳይደርስ ነው የሚለው እኮ መንፈሱ እውነት ነው። አዎ አንድ ጊዜ እንደዚህ ቤተ ክርስቲያኑስ ነበር ምሰራው እና አንድ አባት ናቸው መጥተው፣ ያንተ ቦታ ብዙ ነው እና ስጠኝ አሉኝ። ከዛ አረጋዊ ስለሆኑ አሳዘኑኝ፣ ና በቃ ኑሽ ያልኳቸው እና ገመድ አምጥቼ ቆረጥኩና ወደ 700 ካሬ ሜትር ሰጠኋቸው በነጻ። ከዛ ከሰጠኋቸው በኋላ በሳምንቱ ሲሄድ የኔን ግቢ ሙሉን ችግኝ ተክለውበት አገኘሁት። ያልሰጠኋቸው ለምን ይህን አደረጉ ስላቸው፣ በቃ የኔ ስጠኝ መስሎኝ ነው አሉኝ። ከዛ በሉሽ ንቀሉት ወይም የችግኙን ዋጋ ልክፈሎት አልኳቸው እና ነቀሉትና ሲነቅሉት ሁለት ችግኞች ደርቀው ትተዋቸው ነበረ። ከዛ እነዛ ሁለት ችግኞች ዝናብ ሲዘንድ ጸደቁ። ከዚህ መለስ ተቆርጦ ካልሰጠኝ አሉ። ከጸደቁት ው መጀመሪያ በችሮታ ነው የሰጠዋቸው የራሴን ቦታ። አሁን እንደገና በጉልበት ሊወስዱብኝ ሆነ። እኔም ተቆጣውና ሄድኩኝ። ከዛ ካህናቶች ሰብስበው የመጡና ሽምግልና ትፈልጋለህ ተባልኩ። ሲሄድ ምን ሆነ ነው አሉኝ አይ እኔ ምንም የሆንኩት ነገር የለም እሳቸው እንዲህ ብለዋልና ተጣልታለሁ፣ ያልተጣላሁም አሁን ለማንኛውም ና አሉኝ። ሄድኩኝ። ምንድን ነው የምትፈልጉ ስላቸው ይሄንን ከዚህ መለስ ቆርጠህ ወደ እኔ ቦታ ጨምርልኝ አሉኝ። አልሰጥም አልኳቸው። ችግኙን የሚፈልጉ ከሆነ ችግኙን ነቅለው ውሰዱ። አይ አልወስድም የሚልኝ ከሆነ በአንዷ ችግኝ ሀያ ሀያ ችግኝ አርባ ችግኝ ልስጦት ይሄንንም አልፈልግም የሚሉ ከሆነ ደግሞ ሙሉን ከነ ግቤ ሙሉን ውሰዱት ከነ ቤቱ አልኳቸው። ይሄንንም አልፈልግም አሉ። እና ምንድነው የሚፈልጉት? ከዚህ መለስ ተቆርጦ መውሰድ ፈልጋለሁ አሉ። አልሰጥም አልኩኝ። ከዛ ሽማግሌዎቹን እሺ፣ እናንተ ምን ትፈርዳላችሁ ስላቸው፣ አንተ ልጅ ስለሆንክ ለሳቸው ስጥ፣ ለሳቸው ነው የሚገባው አሉኝ። አሁን አለፍ ስል መርጌታ ልጅ ነበራቸውና በመስኮት ወጣና፣ አባባ ሆ እሱን ችግር የለም ዳዊታችን እየደገምን እናጥፍበታለን አለ። ከቻልክ ጋቢህም ላይ እየደገም ክጠፍ ብየው ሄድኩኝ። በሁለተኛ ወር ራሱ ሞተ መርጌታው። አሁን ከዛ ወዲህ በቃ ቤቱ አስጠላኝ፣ እኔም ቀረውኝ። አንድ ቀን ስሄድ ቤተክርስቲያን ቁጭ ብዬ ሆነ ነገር ይገፋኛል፣ ከኋላ ሂድ ሂድ እያለ እንደዚህ ይገፋኛል እና ስሄድ የተቦካው ግቢው ሰፊ ነው እና እዚህ የተቦካው መሀል ጭቃው ላይ ሱሪያቸውን አውልቀው ቁጭ ብለው ያገኟቸው ራሳቸው አዎ ከዛ ሄድኩኝና ምን እየሰሩ ነው? ተነሱ ብዬ አስነሳዋቸው። ከዛ ደንግጠው ሄዱ። በቃ ከዛ ቀን ጀምሮ እኔም ከበግቢው ጠፋው ጠፉ። እኔ የጠፋሁ በቃ ከግቢው አስጠላኝ፣ ለቀው ጠፋ። አዎ ቤቱን ስንት ታከራየዋለህ? ሲሉኝ 45 ብር አልኩኝ። ሁለት ክፍል ቤት ይህ 13 አመቱ ነው። የሚገርም ነው። የት አካባቢ ነው? እዚህ እንግሊዝ ኤምባሲ ጋር እዚሁ ቅርብ ነው። እዛ ቁጭ ብሎ አገኛቸው። መሀል ጭቃው ላይ በቃ መሀል ጭቃው ላይ እንደዚህ ቁጭ ብለዋል። ነገ በጣም ገረመኝና ምን እየሰራሁ አትላቸው አንሱ በቃ አስነሰኋቸው። እሳቸው ተነስተው ሄዱ። አሁን ይኸው እሳቸው እየተንቀጠቀጡ ነው የሚሄዱት። እንግዲህ እኔም አለው እግዚአብሔር ክብር ምስጋና ይግባው። የሚገርም ነው። በልበርታ